መጽሐፈ ሲራክ ምዕራፍ 22 ሰነፍ ሰው በተቀመጠበት ቦታ እንደ ዋሻ ደንግያ ነው። በጽኑ ስንፍናው ሁሉን ያቦዝናል። ሰነፍ ሰው በተኛበት ቦታ እንደሚጸየፍ ፈረስ ነው። የገደለው ሰው ሁሉ የእጁን ትቢያ ማራገፉ ነው። ያልተማረ ልጅ ለአባቱ እፍረት ነው። ሰነፍም ልጅ የጎሰቆለች ልጅ ትሆናለች። ብልህ ሴት ልጅ ባሏን ትወርሰዋለች። ሰነፍ ግን ለአባቷ ሀዘን ናት። ሁልጊዜ ሰባት እጥፍ ጉስቁልናን ትጎሰቁላለች፣ አባቷንም ታሳፍራለች፣ ባሏንም ታሳፍራለች፣ ደፋርም ናት። ባገኘበት ቦታ ነገሩን የሚናገር ሰው በለቅሶ ቤት መሰንቆ እንደሚመታ ሰው ነው። ግርፋት ከቁጣ ጋር ሁልጊዜ ብልህ ያደርጋል። ሰነፍ ሰውን የሚያስተምረው ሰው የተሰበረ ገል አንድ እንደሚያደርግ ሰው ነው። የተኛ ሰውን ከጽኑ እንቅልፍ ቀስቅሰው ለሰነፍ ሰው የሚናገር ሰው ለተኛ ሰው እንደሚናገር ሰው ነው። ነግረኸው ከጨረሱ በኋላ ምን ተናገር ይልሃል። ተድላ ደስታው አልፏልና ለሞተ ሰው አልቅስለት። አእምሮ ጠፍቷልና ለሰነፍ ሰውም አልቅስለት። ከሞተ በኋላ አይመለስምና ለሞተ ሰው ታለቅስለት ዘንድ አግባብ ነው። ከመሞቱ ከመኖሩ ይከፋበታልና ለሰነፍ ሰው ግን በህይወት ሳለ አልቅ ስለት ለሰነፍ ኃጢአተኛ በህይወት በኖረበት ዘመን ሁሉ አልቅ ስለት ከሰነፍ ሰው ጋር ነገር አታብዛ፣ አእምሮ ከሌለውም ሰው ጋር አትኑር። ወደ መከራ እንዳያገባህ አንተም በሱ ስንፍና እንዳትነቀፍ ተጠበቅ፣ ከሱ ራቅ፣ ሰውነትህም ታርፋለች ይቀልሃል። በሱ ስንፍናም አንተ የምትጎዳው የለም። ከአረር የሚከብድ ምን አለ? ሰነፍ ከመምሰል በቀር የሚከፋ ምን አለ? ከሰነፍ ሰው ጋር ከመኖር ጨውና አሸዋ የብረት ወገን ናስንም ብትሸከም ይሻላል። ማገሩ ያማረ በካብ ላይ ያለ ካቡ በተናደ ጊዜ ማገሩ እንዳይፈታ ያዋቂ ሰው ምክርም በጽኑ ልቦና እንደሱ ነው። ሁልጊዜ ጽናቱ አይጠፋም። የአዋቂ ሰው ምክርና በአእምሮ የጸና ልቦና ምሳሌያቸው ይሉና ማገር ነው። በግርግዳ ላይ ያሸዋ ምርግ እየተቀፈ እንደሚወድቅ ነው። በነፋስ ሬት ያለ ገለባም ነፋስ በነፈሰ ጊዜ እንዳይቆም የሰነፍ ሰውም አሳብ የሰደበው ሰው ቢኖር ቆሞ በማይዋጋ በፈሪ ሰው ልቦና ዘንድ እንደሱ ነው። ዓይኑን የጠነቀሉት ሰው እንባውን ያወርዳል። ልቦናውንም በትምህርት የነካ ሰው ጥበብን ያሳያል። በወፎች ደንጊያ የወረወረባቸው ሰው ያበራቸዋል። በወዳጁም የሚገደል ሰው ወንድሜ ወንድሜ ማለትን አጠፋ። በወዳጅ ሰይፍን ብትመዝ አፍህንም በሱ ከፍና ዝቅ አድርገህ ብትናገር ወዳጅ እንደሚሆን መጠን ተስፋ ትቁጠርለት። ብትለገድብ አፍህን በሱ ከፍና ዝቅ አድርገህ ብትናገር፣ ብትሰድበው፣ ምክሩንም ብታወጣውበት፣ ብትከዳው፣ ብታሳዝነውም ነው እንጂ ወዳጅ እንደሚሆን መጠን ተስፋ ትቆርጥለትም። በዚህ ነገር ወዳጁ ሁሉ ይሸሻል። አንተም ድሃ ብትሆን በተድላው በደስታው ጊዜ ከእሱ ጋር ደስ ይልህ ዘንድ ከባልንጀራህ ጋር ሃይማኖትን ጠብቅ። ርስቱን ባገኘ ጊዜ ከእሱ ጋር ደስ ይልህ ዘንድ ቢቸገርም ከእሱ ጋር መከራውን ታገስ። የእሳት የጭሱ ተንታ ይቀድማል፣ እንደዚሁ ደም ከማፍሰስም ጠብና ክርክር ይቀድማል። ወዳጄን መሰወር አላርፍም፣ ከፊቱም አልሰወርም። ነገር ግን ለእሱ መከራ ብታገኘኝ የሰማ ሁሉ ከእሱ ራሱን ይጠብቅ። ለአንደበቴ ጠባቂ ማን ባኖረልኝ፣ በእነሳቸው እንዳልጠፋ አንደበቴም እንዳትገለኝ፣ በአንደበቴ የጥበብን ቁልፍ ማን ባኖረልኝ።